ቀና ልብ ያላቸው እነርሱ መምጣት ወይንም መላክ ባይችሉ እንኳን በጓደኞቻቸው በቤተሰቦቻቸው ገንዘብ ያስልካሉ፣ ስጥሉን እያሉ ያስልካሉ። ለዚህ ተግባራቸው ደግሞ በጣም ላቅ ያለ ክብር አለን፣ ምስጋና አለን። ፈጣሪ በውጣ ይተካላቸው ለነሱ። ዛሬም እንግዶች መጥተውልናል። ከጣሊያን ሚላን ከተማ ከቅዱስ ገብርኤል ቤተክርስቲያን ምዕመናን የተሰበሰበ ገንዘብ ይዘው ነው የመጡት። ቤተሰቦቻችን እንግዲህ ይሄ የተሰበሰበው ገንዘብ ምን ያህል ነው የሚለውን እና እንዴት ስተሰበሰበ የሚለውን ይነግሩናል። እነርሱን ወጥተን እንቀበል በጭብጸባ። እንዴት ናችሁ? እንኳን ላመጣችሁ እንኳን አደረሳችሁን። ውስጥ ወደዚች የፊቱ ቦታ ለእናንተ ነው እዛች ጋር ሁሉ ከሰዎች እንኳን ደህና መጣችሁ። እንግዲህ ቀደም ሲል ሳስተዋውቅ ከጣሊያን ሚላን ከተማ ብለናል ከቅዱስ ገብርኤል ቤተክርስቲያን ምዕመናን የተሰበሰበ ነው። እንደው እንዴት የመሰብሰብ ሂደቱን እንዴት ጀመራችሁት? እንዴትስ ቀጠለ? እንዴትስ እዚህ ላይ ደረሰ? ስንት ይዛችሁ መጣችሁ የሚለውን ንገሩን እስቲ ተከፍቷል ምሽ እንደምናላችው እንኳን በሰላም አገኘ ናችው እንኳን ለብርሃነ ትንሴው ሁላችን በሰላም አደረሰን። ያው እኛ ከጣሊያን የመጣን ነው። እኔ ዳቆን አባይ ገብርሃና አባላለው። እሱ ወንድሜ ሽመልስ አባይ አባይ ነሽ እሱ ወንድማችን ከዚሁ ከአዲስ አበባ ነው። እራሱ የመጣበት ምክንያት አለው። እሱም በኋላ ራሱን ያስረዳል። ስምዮሃንስ እንባላለን እኛ የመጣ ነው እንግዲህ ይሄንን የበጎ ስራ ማስተባበር የጀመር ነው። ባለፈው ለአንድ ወር ነው ሁለት ወር ይሄ በጎ አድራጎቱ ተጀምሮ ሲሰራ ስለነበረ እዚያም ያሉት ሰዎች መንፈሳዊ ቅናት አድሮባቸው በዚያው ቅዱስ ገብርኤል ቤተክርስቲያን ያሉ ምዕመናን ለምን አሰባስበን የአቅማችን እኛም ከዚህ በረከት አንሳተፍ፣ እንትኑ እጅግ የሚያኮራ ነው። ዛሬ ሄደን አይተነዋል፣ ቦታውን ይተናል። ያው ማዕከሉ፣ እንደዚሁም በተለያዩ እንትኖች፣ ሚዲያዎች ምናምን እናይ ነበር፣ እንከታተል ነበርና የሚሰራው ስራ እጅግ የሚያጓጓና በጣም የሚደገፍ ነገር ስለሆነ ለአሁኑ ለመጀመሪያ ጊዜ በዚህ መልኩ ምዕመናኖችን አስተባብረን የደብሩ አባት አሉ፣ አባ ሳሙኤል ይባላሉ እሳቸውም ደግፈውት ነገሩን አናውንስ በማድረግ ለህዝቡ እንግዲህ ለአሁኑ የመጀመሪያ ጊዜ ነው ወደፊት እህታችን የምታስረዳን አንድ ሌላ ፕሮጀክት አላት ለቅዳላት የመጀመሪያውን አሰባስበን በዩሮ ሶስት ሺ ሶስት መቶ አርባ ዩሮ አምጥተናል በምንዛሬ ደግሞ እስከ አምስት መቶ ሺ ይገመታል ቶች ጣም እናመሰግናለን። በጣም ትልቅ ነገር ነው። በጣም እናመሰግናለን። ቀላል አይደለም አይደለ? ይህንን ማሰባሰብ ከምዕመናኑ ቀላል አይደለም። ቀላልም የሚያደርገው ነገር አለ። በሁለቱም መልኩ እናየዋለን። ቀላል አለመሆኑ ምንድነው? በአሁኑ ሰዓት በጣም ብዙ የተቸገሩ ወገኖች አሉ በኢትዮጵያ እና ሁሉም እንደዚህ አይነት እርዳታ ይፈልጋሉ በዚህ በጦርነት የተጎዱ አሉ፣ የተፈናቀሉ አሉ፣ ብዙ ነገሮች አሉ። እነዚያን አሁን እዚያ ሲጀመር ሁሉም እንደዚህ አይነት ጥያቄ የሚያመጣበት ወቅት ነው። ግን ይሄኛው ደግሞ ከምንም የተገለለ ነገር ነው። ፖለቲካ ማይመስል ከፖለቲካ ጋር ይወገን አይደለም ከሌላ ከሌላ ሁሉም እንትን የሆኑ የተቸገሩ ወገኖችን ያሰባሰበ ስለሆነ ሰብዓዊነት ነው ቅድሚያ መሰጠት አለበት ብለን ለሁሉም እንደ አቅማችን እንደ አቅሙ በተደጋጋሚ እርዳታ ያደርጋል የሚለው ነው። ሕዝብ በጣም ጥሩ ሕዝብ ነው። ቀላል ያላደረገው ምንድን ነው? ይህን መወሰን አቅቶን ነበረ። ግን መጨረሻ ላይ ያሉት ሁኔታዎች ደግሞ የተጀመረው ፕሮጀክት እጅግ አጓጊና በጣም ጥሩ ስለሆነ ይህን ያለመደገፍ መቼም አእምሮ ያለው ሰው እንትን ስለሆነ ከዚህ አንፃር ጥሩ ጎኑ ደግሞ ስናስተባብር ስንጠይቃቸው ሁሉም በደስታ እንዲያውም ከእነሱ ግፊቱ ይመጣ ነበር። ለምን አንጀምርም? መቼ ነው የምንጀምረው? እያለ ያቺ መጀመሪያ የጀመራችኋት ቀን ስታልቅ የወቀሱን ሰዎች ሁሉ አሉ። እና በሆነ ሆኖ ግን እግዚአብሔር የሚሸቅድበት ቀን አለ። በዚያ ሰዓት ተደርጎ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። በድጋሚ ዋካሉ ፕሮጀክት አለ። በሚላን ዋካ ዶዲቺ ሉሊዮ የምነገረው ቀንም እዛ ላሉት እንትን ዶዲቺ ሉ ዶዲቺ ሉሊዮ ኦርጋናይዝድ አድርገናል። አዳራሽ ውስጥ የምግብ በምግብ አብረን ለመገናኘት እና እዛ ላይ የሚሰበሰበው ገቢ ለመቄዶንያ እንዲሆን ነው። መቼ ነው ያሰባችሁት? ጁሊዮ ማለት ነው። ታዲያ ነው የነገረችሽ? እሺ፣ አዎ፣ ቅድ፣ አዎ ሐምሌ 12 እሺ፣ ሚላን፣ በዛ ዝግጅት ሁሉም ይሄን ሰዎች በሚላን አካባቢ ያሉ እንዳይቀሩብን። ብዙ ሰው አልተሳተፈበትም። እዚህ እንትን ላይ እንዲሳተፉና ከረዲቱ አካባቢ ላይ ይኸው በወንድሞቻቹ በእህቶቻቹ ግብዣ እየቀረበ ነው። የቅዱስ ገብርኤል ምዕመናን ቅዱስ ገብርኤል ምዕመናን ለኛው ነው። ያ ግን ሙሉንም ነው። እዛ አካባቢ ያለ ሀበሻ በሙሉ ይሰብሰብ ነው። ቦታው ምንድን ነው ያሰባችሁት? ሚላን አሚን ይሄ የሚታወቅ ሬስቶራንት ቦታ ነው። አይ፣ አንድ አዳራሽ ነው። አዳራሽ ሚላን ለሚላን ቅርብ ነው። ሚላን አካባቢ ነው። ማንንም እንትንም የማይል በጣም አሪፍ ትክክለኛ ቦታውን አድራሻውን ሰዓቱን ቀኑን ምናምን ሰፈን እናስተላልፋል ፖስተሩን እንሰራለን። በጣም አሪፍ ከአሁኑ ግን ቀጠሯቸውን ያስተካክላል። ለዛ ነው ዶዲቺ ሉሊዮ በምናበረው በቃ ዶዲቺ ሉሊዮ ማንም እንዳይቀርብን ከበረከቱ የምናደርገው ማንን የማይወክልም፣ ሙስሊም፣ ክርስቲያን፣ ፕሮቴስታንት ሁሉም አብረን ኢትዮጵያዊነት የሚያሳይ ነው ለምግብ ዝግጅት ብቻ ሳይሆን የተነፋፈቁ ሰዎች የሚገናኙበት ይሆናል ብዬ እዛ ላይ እንዳትቀሩብን ነው ምለው። አደራ አደራ፣ እንዳትቀሩ በጣም ደስ ይለናል። እኛም መሰብሰባችሁን ደግሞ እንደምትነግሩን እናስባለን። እንደው ተጨማሪ ነገር ደግሞ ወንድማችን እኔ ብዙም ያው ወንድሞቼ እና ወንድሜና እህቴ ተናግረውታል። ብዙ ምለው ነገር የለም። ትልቁ ነገር እኛ ይሄ የቅዱስ ገብርኤል ምዕመናን እና በአካባቢ ያሉት ሰዎች ናቸው እችን አንድ አጋጣሚ በአጭር ጊዜ የተሰበሰበው ትልቁ ነገር ትልቁ ነገር ዛሬ መቅደኒያ ሄጅ አይቻለ እናቶቻችንን አባቶቻችን፣ ወንድምህቶቻችንን በጣም የተጎዱ የሚያሙ ለመናገር በእውነት ሰሙሆን ከዚህ በላይ የለም። በቃ ለራሳችን ነው ጦርነት ደግነት መረዳት አለባቸው። እና እህታችን በምታሰባስበው ሉሊዮ 12 ሉሊዮ የሚላኖና አካባቢው በአጠቃላይ ሰዎች የእህት ወንድሞቻችን በአጠቃላይ መገኘት አለባችሁ። በቃ ሰው ለመሆን በቃ ሰው በቃ ሰው ለመርዳት ሰው ለመርዳት ሰው ነውና አደራ አይን አስተላልፋለሁ። እንግዲህ መልእክቱን ደግሞ አስተላልፈናል፣ አድርሰ ቀጥለናል። ያው ለጭብጨባ ላደረጋችሁልን የእህት ወንድሞቻችን ሁሉ እናመሰግናለን። እናንተንም በጣም እናመሰግናለን። እንዲህ አይነት ነገር ማስተባበር ቀላል ነገር አይደለም፣ በጣም ትልቅ ነገር ነው። ስላደረጋችሁት ነገር በጣም እናመሰግናለን። በድጋፍ ያደረጉትን ሁሉ በወጣ ይተካላቸው። ያላችሁትን የገቢ ማሰባሰቢያ መርሃ ግብር ደግሞ እንዲሁ መረጃዎቹን እየሰጣችሁን እኛ እዛ ለሚከታተሉን በየጊዜው አብዴት እናደርጋችኋለን። እግዜር ይስጣችሁ። በጣም እናመሰግናለን።